አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ ውድና የተከበሯቸው የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢልአለሚን፣ በመላው ዓለም የምትገኙ ሙስሊም ወዳጆቼ፣ ቤተሰቦቼ እንኳን አደረሳችሁ እላለሁኝ። እንግዲህ ዛሬ ኢድ ከኛ ጋር እስኪ እንደዚህ ነው የዋል ነው። በጣም ደስ ሲል ነበረ ቤተሰብ ጋር ማሳለፍ ሰብሰብ ብላችሁ። አቤት ደስ ይስል። በጣም ነው ደስ የሚለው አልሐምዱሊላህ ለዚህ ቀን ያብቃችሁ፣ እሞዳችሁ ሁላችሁም በቃ በአረብ ሀገር የምትገኙ እንደኔው እንግዲህ መዳም ቤት ያሳለፋችሁ ማለት ነው። አላህ ለሀገራችሁ አብቅቷችሁ ቤተሰቦቻችሁ ጋራ በኢድ እንደዚህ ስብስብ የምትሉበትን ቀን አላህ ያቅርብላችሁ ላችኋለሁኝ። ይህንን ይመስላል። በነገራችን ላይ ያውኛ ቤት ሰብሰብ ብሎ ነው የሚበላው። በጣም ነው ደስ የሚለው። ምግቡ ራሱ ይበላችኋል። አልሐምዱሊላህ እና እንደዚህ ቤተሰቦቻችሁ ጋር ተሰብስባችሁ ኢድን የምታሳልፉበት ተሰብስባችሁ የምትበሉበትን ጊዜ ያቅርብላችሁ። ወላሂ ነው የምላችሁ። እኔ ደስ በሚልብኝ ሰዓት ማለት ነው ሁላችሁም እኔ ያሳለፍኩትን አውቃለሁ። መዳን ቤት ሁኜ ማለት ነው። እና መዳን ቤት ያሳለፋችሁትን ጊዜ እስከ ዛሬ ማለት ነው ያው አላህ ይባርክላችሁና ከዚህ በኋላ ያለውን ደግሞ ርዚቃችሁን በሀገራችሁ አድርጎ ቤተሰቦቻችሁ ጋራ የምትገናኙበትን ቀን አላህ ያቅርብላችሁ። እኔ በጣም ደስ ስላለኝ እናንተንም ደስ እንዲላችሁ በጣም ነው የምወደው። ወላሂ ነው የምላችሁ። አረብ ሀገር ላይ ታውቃላችሁ፣ ኢድ ምናምን አይመስልማ። ኢትዮጵያ ስትገቡ ነው ይሄን ነገር እውነተኛ በቃ ኢድ መሆኑን የምታውቁት ኢትዮጵያ ስትገቡ ነው እንጂ የአረብ ቤት ኢጃዛ ብንወርድ ራሱ ወላሂ እንደዚህ እንሰባሰባል ምናምን እንጂ ያን ያህል በቃ አይደለም ወላሂ፣ እኔ የመቸም ኢድ ነው ብዬ ትክክለኛ በቃ ደስታ ስሜት ተስሞቶኝ አያውቅም። አረብ ሀገር እያለሁኝ ማለት ነው። የመዳም ቅመሙኝ እንደሁም አንዳንድ ጊዜ ያው አልወርድም ኢጃዛ ሁላ ማለት ነው። የሆነ በአረብ ቤት ምናምን አሳልፋለሁኝ። እንደውም ስራ ይጠራቀምብኛል፣ ስራ ይበዛብኛል እያልኩኝ አሳልፌ ወርዳለሁኝ ሁላ ኢዱን ማለት ነው። እና ውዶችዬ ማን እንደ ኢትዮጵያ ኢድን የምታከብሩት ቤተሰብ ጋ ነው። በቃ ሰብሰብ ብላችሁ እንትን ስትሉ ዘመድ አዝማድ ስትሰባሰቡ በተለይ ከሌላ አካባቢ ከሌላ ሀገር ምናምን ያሉ ቤት ዘመዶቻችሁ ምናምን ይመጣሉ። ቤት ብቻ ደስ ይላል። ሻይ ቡና ትላላችሁ፣ ጎረቤት ጋር ሰብሰብ ብላችሁ ሁሉ ነገር በቃ ኢድ ደስ የሚለው በሀገር ነው በሀገራችሁ ቤተሰብ ጋር ነው ደስ የሚለው እና ለዚህ ቀን ላይ ላያብቃችሁ ነው የምለው። እና ይሄንን ይመስላል የኛው ውሎ ደግሞ ያው ሰብሰብ ብለን ነው የምንበላው። ያው ታውቃላችሁ እንግዲህ እኔ ካሜራማን ስለሆንኩኝ ነው እዚህ ውስጥ ያል ያልተገኘውት እላቸዋለሁኝ እንጂ ተሰባስቦ መብላት ባህላችን ነው። ደስ ይላል። በሀገራችን ኢትዮጵያ ላይ እንግዲህ እንደዚህ አይነት ነገር ነው ከሁሉም ነገር ደስ የሚለው እና የሀገራችን ባህል ውበት ያለው ተሰባስቦ አብሮ በመብላት ነው። እና የእኔ ደግሞ ትልቁ ልጅ ይኸውላችሁ፣ ያው የዞረ እያሳጠበ ነው፣ እጅ ማስታጠብ ማለት ነው። እና ይህንን ይመስላል በእኛ ቤት ዛሬ ኢድ ውሎ። ያው ሰገዳ ምናምን አልቀረጽኩም በነገራችን ላይ ትንሽ አሞኝ ነበር እና አልሄድኩም ያው ልጆቼ ምናምን ነበረ የላኳቸው እና አእምሮባቸው እንደምታያቸው፣ እንደዚህ አእምሮባቸው ነበር የሄዱት፣ ወደ ሰገዳ ሂደው ነበረ ብቻ ባልሄድም ያው ደስ ብሎኛል። ከዛ በኋላ ነው ኢድ እስከ ማታ ደርስ አሁን እንደውም እስከ ሶስት ቀን ነዋ ኢድ ኢትዮጵያ አረብ አገር ነበር የሚከበረው እንደዛ። እኛ ጋር ብዙም አንድ ቀን ኢድ ካለፈ ከዛ በኋላ እንትን አይሉም ነበረ አሁን ላይ ግን ኢደል አብሃ ከሆነ ሶስት ቀን ያው ዘመድ ካላችሁ ምናምን ከአንዱ ወደ አንዱ ይሄድን ኢድ በደንብ ይከበራል። አሁን ላይ ማለት ነው ሶስቱንም ቀን ኢድ በደንብ ነው የሚከበረው እና የዛሬው እስከ ማታ በተለይ በጣም አሪፍ ቀን ነው ያቸዋለሁኝ። እና ደግሞ ረከቦታችን ይሄን ይመስላል። ያው ትናንት ወዲያ ነዋ የሰራሁት ቪዲዮ ትናንትና እንዳጋጣሚ ትናንትና ማሞ ነበር እና ያው እንደነገርኳችሁ ሆድመም አለብኛ። ያው እሱ ሲነሳብኝ በጣም እንትን ስለሚያሰቃየኝ ያው ስራ ማል ሰራም እንደዚህ ማውራት ምናምን ራሱ እንትን አይለኝም። እና ለዛ ነው ኦንላይንም አልገባሆኝም። ዛሬም ሰገድ አልሄድኩኝም። ብቻ አልሐምዱሊላሂ ረቢል አለሚን ለዚህ ቀን ስላበቃኝ ደግሞ አላህ እንግዲህ ጥሩ ነገር ከዚህ በኋላ እንደሚፈጥርልኝ ተስፋ አድርጋለሁኝ። በተለይ አሁን አስር ቀናቶች በጣም አሪፍ አሪፍ ቀናቶች አሳልፈናል። እንግዲህ ዱአይን ተቀባይነት አድርጎ የሁላችንንም ዱአ ተቀባይነት እንዲኖር አላህ ያድርግልንና አላህ ጤና ሰጠኛል ብዬ አስባለሁኝ። ሁሉም የእሱ ፈተና ነው፣ የሚያነሳውም ሁሉን እሱ ነው። እናላችኋለሁ እዚህ ጋር በነገራችን ላይ እንትኑን ማለት ነው ረከቦቱ ይሄ ምንድነው ስሙ? አንከረቷ ለጀበና ነበር የመጣችው፣ አይደል? ጀበና መጣጃ ማለት ነው። እና እናቴ ደግሞ የጭስ ማጨሻ አድርጋታለች ለጭስ የሚጨስበት አድርጋታለች ማለት ነው። ለጀበና አትሆንም ብላ። ማጨሻዋ ደግሞ እንደምታዩት በጣም ትንሽዬ ናት። እንደነ እንዳሳየዋችሁ በቃ ዝም ብላ ማለት ነው እንትን አትልም። እዚህ ላይ እናቴ እንደዚህ አለች። እሳት ተጨምሮበት እንደገና ጭስ ተጨምሮበት አይሆንም እና ብላ ዝም ብላ ናት እንደምታዩት፣ ብቻዋን የተቀመጠችዋ ማለት ነው እና ለጌጥ ነው። በዚሁ አጋጣሚ ያው ረከቦቱንም ላሳያችሁ ብዬ ነበረ። ሰርፕራይዝ ተደርገን ነው ብዬ ፈትቼ ያሳይቻችሁ ነበረ እና ያ እንደዚህ ያምሮበታል፣ ውበት አለው። በጣም ደስ ይላል ውበቱ። ነገር ግን እቃዎቹ ያው ያነሳ ነስ ያሉ ናቸው እና ፌርሜሎ የተባለችዋም ደግሞ ለ ጭስ ማጨሻ ነው ከሆነው እንደ ጋቻ ማለት ነው የምትጠቀሙባት፣ እንጂ እንደዚህ ከሰል አድርጋችሁ ጀበና ለመጣድ ምናምን በጣም ያስቸግራል። እና ይህንን ይመስላል። ይህኔ ልጄ ደግሞ እንግዲህ ጎረምሳው ልጄ እንደምታዩት ቡና ይወዳል፣ እና ለሱም ቡና እየተቀዳለት ነው። ቡና በጣም ነው የሚወደው እኔ ላስቶ ሞከርኩኝ፣ ግን ጥሩ አይደለም። ለልጅ ቡና አንዳንድ ጊዜ ምን ይላሉ ያው እናቶቻችን አባቶቻችን እንኳን አውል ቡና መድኃኒት ነው እና ችግር የለውም ይጠጣ ምናምን ይላሉ። ግን ትንሽ ትንሽ ሲጠጣ እሱ እየለመደ ነው ያለው። ብቻ ከባድ ነው። እኔ እንኳን ብዙ አይደለሁም ቡና፣ ስፈልግ አንዳንዴ ይጠጣሉ፣ አንዳንዴ ብዙም አይደለሁም። ግን እሱ በቃ ቡና በተቀዳ ቁጥር ቡና አምጡ ነው የሚለው። እናንተ ምን ትላላችሁ? እስኪ እናንተ ብትሆኑ ለልጃችሁ ቡና ትሰጣላችሁ? አሁን ላይ በነገራችን ላይ ኢትዮጵያ ውስጥ በቃ ትንሹም ትልቁም ነው ቡና የሚጠጣው። እኛ እኮ ድሮ እንጠጣ ካልን እናቴ እኛ ሕፃን ሆነን እንጠጣ ካልን ትገለናለች። ነውር ነው በድሮ ጊዜ ወላሂ፣ ሕፃናቶች ቡና መጠጣት ነውር ነው። ግን አሁን ላይ በቃ ትንሹም ትልቁም እንደዚህ አይነት ነገር የለም ቡና ነው የሚጠጣው። በቃ እንደውም ወጣቱ ከተማ ላይ ብትሄዱ ወላሂ ከሻይ የበለጠ ቡና ነው የሚመርጠው። እና ለዛ ነው ቡና ቤቶችም የበዙት። ቡና እንደዚህ መንገድ ላይ ቡና የሚፈላበት ቦታ በጣም ብዙ ነው። እና እላችኋለሁኝ ውዶች ይህንን ይመስል ነበር የዛሬ ውሏችን። በጣም ደስ ብሎናል። አልሐምዱሊላ እናንተንም አላህ ደስ ያሰኛችሁላችኋለሁ። በቀጣይ ቪዲዮ ተመልሼ የመጣለሁ ኢንሻአላህ። ላይክ ሸር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አላህ ሰላማችሁን ያብዛው፣ ሀገራችንም ሰላም ያደርግልን። ወሰላሙ አለይኩም